ሁለተኛ ሀገራችን ሳውዲ አረቢያ አዲስ ቀራራው ላይ ደስ የሚል ሁላችሁም ተጠቀሙበት። በጣም ደስ ይላል። መረጃ በተፈልጋችኋለን ብለን አለ እንዲሁም አንዳንድ ጥያቄ በውስጥ የመጣችሁ ጠይቁኛላችሁ ከሪያድም፣ ከጅዳ፣ ከመዲና ማለት ነው ጀዋዛት ዴን ፓስፖርታችንን ቁጥር መጠየቅ እንችላለን ወይ ቁጥራችን እስ የጠፋብን ማውጣት እንችላለን ወይ እያላችሁ ነው። ይቻላል። ምን ችግር አለው? አሁን አሁን የምሕረት አዋጅ ስለተደረገ ሊይዟችሁም አይችሉም ማለት ነው። ይዙ የሚሆነ ይብላችሁ፣ የምትፈሩ አይዟችሁም፣ ሄዳችሁ ጀዋዛት ማስወጣት ትችላላችሁ። ችግር የለውም ማለት ነው። ሌላም በተጨማሪ ሌላ ነገር ከፈለጋችሁ አለን። ዛሬ እንግዲህ ወደ መዲና መስጊተት ተማብራችሁ ይዛ ናስጎንኛችሁ ማለት ነው። ኢንሻላህ ለሁላችሁም ወፍቃችሁ መስጊድ አል ሐራምን ኢንሻላህ የተወሰነ ይቀየዘምዘብ ለተራበም ለተጠማም ለታመመም መድኃኒት ነው ብለውናል። ለእራሱ ለምነው ሀጃችንን የሚያወጣል እና ባታደርገው ሀጃችን በስቷል። አሁን ላይ የአንዷንዱ ሀጃ እያሳሰበን አይደለም። በራሳችን ሀጃ ብዙ ይሆናልና የሁላችንንም ሀጃ አላህ ያውጣልን። ይህን መስጊድ ከወር በፊት ነው የመጣበት። አሁን ላይ በወሬ ነው አሁን የመጣሁት ማለት ነው። ያው እንድጣል አልነገርኳችሁም። የማምና ዛይር አመጣ ነበረ። እሷን እያስጎበኛኝን ምናምን ምናምን ያው ጥሩ ጊዜ ያሳልፈናል። በጣም ደስ የሚል ሰዓት አስታወስኩት። አሁን ላይ ማለት ነው እያቸው የመጣሁበት ቀን አሁን ትዝ አለኝና የእነሱንም ሀጃቸውን ኡምራቸውንም አላህ ይቀበላቸው፣ የሁላችንንም ዛሬ በወሬ እዚህ ስለተገኘው አልሐምዱሊላ የሚያላየው ብዙ ሰው አለ። የነየተምንያውን አላህ ይሙላለት። ለማየት ለመጎኝ ቤት ለሚመጡትንም አላህ ይቀበላቸው እያልኩኝ እንግዲህ ያው መስጊዱም ይታያችኋል ዘህመን ነው። በጣም ያው አሁን እንግዲህ መስጊድ ውስጥ ተገባን፣ ያው ገባን ነው ታልገባን፣ ያው ፀሐው ውስጥ ነው የምንንቃቀው ማለት ነው። አዎ ለእዛ ነው። በጣም እስኪ ወንት መስጊድው ያው ብዙ አይታየኝም ፀሐይ ስለሆነ ግን፣ ይታያችዋል ብዬ ተስፋ አለኝ ይሄው የረሱል ሀገር፣ የሰሀቦች ሀገር ደስ እንደምላችሁ ዛሬ ተስፋ አለኝ። በስንት ጊዜ ነው እኔ ብቅ ያልኩት? በኋላ መጥቼ አላውቅም። ወደ ዩቱብ ሰርቼ አላውቅም። ለምታውቁት ሁሉ ፎቶ ይነሳል ምናምን። እኔ ደግሞ እዚህ ውሃ ማንሳት ፈልጊያለሁ እና በኋላ ሳንዴ ይዋ ሙቀቱ በጣም ስላለ አያችሁት፣ እንግዲህ አሁን ደረስን ማለት ነው። ያው ጁማአ ስለሆነ ዛህማ ስለሆነ መኪና በርቀት ነው የሚያስወርዱት። የነየተን በእግሩ ይገባል፣ ግን በርቀት ነው የሚያስወርዱት። መኪና ያስገቡ ዛህማ ስለሚፈጠር ሰውንም ይሄው ያያችሁት ነው። በጣም ዛህማ ነው። አ ሲመልቀማ፣ ሁላችንንም በዚህ ቤት አ ይቀስቅሳል። ያ ረብል አለሚን፣ ሁላችንንም፣ ዱሪያችንንም፣ ማሄራችንንም አላህ ያሳምርልን። የመጨረሻችንን ነገር አላህ ያሳምርልን። ሰው ልጅ መጨረሻው ሲያምር ነው። ወይኔ ይዘጋው። ወይኔ ወይ ወይ ወይኔ

ይሁን እንግዲህ ዛፍ ምን ያህል ይሄ ይሄ እንደምታውቅ፣ ይሄ የተመለሰ ነው። መስጂዱ ውጭ ማለት ነው በቁጥር ሀያ አምስት ግቡ የተባሉ ነው። ምን አለ ረብል ዓለሚን። እንደዚህ ልባችን ወደዚህ ስንመጣ ቀጥ እንደሚያደርገው ቀጥ ያለውን ምን ጊዜም ጎዳናውን አላህ ያምራን

ልብስ የሚያቀዘቅዘው ነገር ልብስ ችስ የሚያደርገው ነገር ቀጥስ የሚያደርገው ነገር ሁሉ ሰላም አይሰጥም። ግን ኸይር ነገር ባሰብን ሰዓት ነው ሀቂቃ ኸይር በሚሰማን ነው ውስጣችን ደስተኛ ምን ሆነ ማለት ነው። እዩ ይሄ እንግዲህ የሴቱ ነው። ይሄ ውጭ ነው። ተመስገን ውጭ ነው። ኢንሻአላህ ተባረክ ረህማን። እስኪ እንግዲህ ወደ መስጅዱ ያስገባል፣ ላያስገቡ አብረን ኒ ኢንሻአላህ። ዝጋ ዘምዘም አለ፣ ዘምዘም ሁሉም እየቀዳ እየጠጣ ነው አሁን። እስቲ ስድስት ሀያ ስድስት ላይ ያስገባሉ። ያስገቡም ኢንሻአላህ ካልሞላ እንገባለን ውስጥ እንሰግዳለን፣ ከሞላም ደግሞ ውጭ እንሰግዳለን ማለት ነው። ግን ሞልቷል። ይኸው መስጅዱ እንደምታዩት ውጭ ላይ ሴቱ ነፍናችሁት። ይሄ ውጭ በር ላይ ነው። ይህም ውጭ ላይ ተመለሱ እየተባለ ነው፣ ሞልተዋል ወደ ኋላ ተመለሱ፣ መስጂድ ሞልቷል የተባለ ነው። እንግዲህ ያው እንደምታውቁት መስጂድ ሐራም ይሄንን ይመስላል። ኢንሻአላህ በዱዓ ሁላችን እንተሳሰር። ደስ የሚል እንደሚሆን ደስተኛ ነኝ። ደስ ይበላችሁ ዛሬ ኳብ ልጭ እያለው ማለት ነው ይመስላል። እንዲህ በመልካም ነገር አላህ ሁላችንንም ይሰብስበን። የተቸገረን ያጣም፣ የታመመን አበትሁሉም ባለ ሀጃ ሀጃ ሆኖ ምጠመን ያደርግለት አላህ ረብልዓለሚን ተረምሞ ዘርግቶ አንድ ባሪ አልመለስም ታያይዘዋል። የሰው ልጅ እኛም ለመነመን አላህ መንገዱን ይስጠን። አላ እሰጣችኋለሁ ብሏል እና ሀጃችንን ሁላችንንም አምታውጣ ሀጃችን በስተዋል በተለይ አሁን ላይ ና የሁሉንም ሀጃ ላ ሙሉ ያድርገው። የዛሬ ቆይታ ይን ይመስላል እንግዲህ እስኪ ከሶጋት በኋላ ደግሞ ያለውን ነገር ጎብኘት ጎብኘት ስታስደርጋቸዋለኝ። ከብዛት ማስሆነው ስራ አላስገቡንም። በጣም ደስ የሚል ነው። ጎብኙ ሁላችሁን በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ሰላሙ አለይኩም ወርሒ ወርካ